የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለ1997 የኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተገለጸም። ፌስታን ለመከልከል የጸደቀው አዋጅ ከባድ ተቃውሞ ገጠመው። ነዳጅ የደበቁ ሁለት ማደያዎች ተቀጡ። ያለ ዕድሜያቸው የሚያረግዙ ባለትዳሮች መብዛታቸው ተገለጸም። በቀይ ባህር የሚያልፍ መርከብ ዶጋምድ ይሆን አልተባለም።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 የነዳጅ ዋጋ ይጨምራል በሚል ሀሳብ ነዳጅ በደበቁ ማደያዎች ላይ እርምጃ መውሰድ መጀመሩን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ሚኒስትሩ በሰጡት ጋዜጣዊ መግለጫም በአዲስ አበባ ከ5 ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎት ያቆሙ ማደያዎች መኖራቸው መረጋገጡን አብራርተዋል። በተደረገው ክትትልና ማጣራትም በቂ ነዳጅ እያላቸው አገልግሎት ያቆሙ ሁለት ማደያዎች ከግብይት እንዲወጡና ስራ አስኪያጆቹ በቁጥጥር ስር እንዲውሉ መደረጉን ሚኒስትሩ ጠቁመዋል። በአምቢስ ኖክና መርካቶ አበሻ ማደያዎች እርምጃ የተወሰደባቸው መሆናቸውን ያነሱት ሚኒስትሩ በነዳጅ ላይ የሚጨመር ዋጋ አለመኖሩን አረጋግጠዋል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አስታውሰው የነዳጅ ዋጋም በዓለም የነዳጅ ገበያ ብቻ ይወሰናል ብለዋል። ከአሁን በኋላ በየወሩ የሚደረግ ዋጋ ጭማሪ እንደማይኖርም ሚኒስትሩ ተናግረዋል። ያለ እድሜያቸው የሚያረግዙ ባለትዳሮች መብዛታቸው ተገለጸ። በኢትዮጵያ ከሚፈጠሩ የልጅነት እርገዝናዎች መካከል 40 በመቶ ያክሉ እድሜያቸው ከ18 ዓመት በታች የሆነና በትዳር ውስጥ የሚገኙ ሴቶች መሆናቸውን የጤና ሚኒስቴር አስታውቋል። አብዛኞቹ ያለ እድሜያቸው የሚያረግዙ ሴቶች በገጠራማው የኢትዮጵያ ክፍል የሚገኙ በመሆናቸው የግንዛቤ እጥረት መኖሩን ያነሱት በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድና የአፍላ ወጣቶችና ወጣቶች ባለሙያ ዶክተር ታደለ ከበደ ናቸው። በ2016 ዓመተ ምህረት በተካሄደው የኢትዮጵያ ስነ ህዝብ ጥናት መሰረት በልጅነታቸው ለርግዝና ከተጋለጡ ሴት ህፃናትና ታዳጊዎች መካከል 40 በመቶ የሚሆኑት በጋብቻ ውስጥ የሚገኙ ስለመሆናቸው ተናግረዋል። እድሜያቸው ሳይደርስ በማርገዛቸው ምክንያት ከፊስቱላ ጀምሮ ለተለያዩ አካላዊ ጉዳት ብሎም እስከ ሞት ለሚያደርስ ችግር ይጋለጣሉ ያሉት ባለሙያውም ከወላጆች በተጨማሪ የሚወለዱ ህጻናት ላይም የተለያየ የጤና ችግር ሊከሰትባቸው እንደሚችል ጠቁመዋል። በዚህም መሰረት ትምህርት ቤቶችን ጨምሮም በተለያየ ሃይማኖት ላይ የሚገኙትን ሴቶች ካለ እድሜ ጋብቻና እርግዝና ጋር በተያያዘ የተለያየ ስልጠና እንደሚሰጥ የገለጹ ሲሆን የጤና እክል በሚያጋጥማቸው ጊዜም አገልግሎት እንዲያገኙ ይደረጋል ብለዋል። የልጅነት እርግዝናን ለመከላከልም ከሴቶችና ማህበራዊ ጉዳይ ሚኒስተር፣ ከትምህርት ሚኒስተር እንዲሁም ከፕላንና ልማት ሚኒስተር ጋር በጋራ በመሆን በቅርብ ጊዜ ፍኖተ ካርታ ስለመዘጋጀቱ ገልጸዋል። ያለ እድሜ ጋብቻ እንዲቀር ለማድረግም በጤና ሚኒስተር በኩል ያለውን አስከፊነት እና የሚያመጣውን ችግር በተመለከተም መረጃ እና የጤና አገልግሎት በመስጠት እንደሚሰራ ገልጸው ከፍትህ አካላትም ህጉን ከማስጠበቅ አንጻር በጋራ እንደሚሰራበት ተናግረዋል። አክለውም ያለ እድሜ ጋብቻን እና እሱን ተከትሎ በሴት ልጆች ላይ የሚመጣውን ችግር ለመቅረፍ ሁሉም አካል የበኩሉን ሊወጣ እንደሚገባም አሳስበዋል። ፌስታል ለመከልከል የጸደቀው አዋጅ ከባድ ተቃውሞ ገጠመው። በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውንና በተለይ አንድ ጊዜ ብቻ ጥቅም ላይ የሚውለውን የፕላስቲክ ከረጢት ስስ ፌስታል ማምረትና ለገበያ ማቅረብን በሚከለክለው አዲስ አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ አምራች ማኅበር አስታውቋል። የማኅበሩ አባልና ጊዜያዊ ኮሚቴ ሰብሳቢ አቶ በረከት ገብረህይወት ለጋዜጠኞች በሰጡት ማብራሪያም አዋጁ የግልጽነት ችግር ያለበትና በዘርፉ የተሰማሩ ባለሀብቶችና ሰራተኞችን ለኪሳራ የሚዳርግ ነው ብለዋል። አክለውም አዋጁ በርካታ የፋብሪካ ባለቤቶችና ሰራተኞች ላይ ከፍተኛ ከፍተኛ የህልውና ስጋት መፍጠሩን አስረድተዋል። የአዋጁ የአተረጓጎም ችግር ያለበትና ግልጽነት የጎደለው መሆኑን የገለጹት ሰብሳቢው በተለይ ይህ አዋጅ ከመጽደቁ በፊት በማርቀቅ ሂደት ላይ ያለም ባለ ድርሻ አካላት ያልተወያዩበት እና ሀሳባቸውን ያልሰጡበት መሆኑን ገልጸዋል። ይህም በአዋጁ ላይ ለሚታየው የግልጽነት ችግር ጉልህ አስተዋጽኦ ማድረጉን በመግለጽ ከጥቅም ውጭ የሆኑ ፌስታሎች በድጋሚ እየታደሱ ለሌላ አገልግሎት እየሰጡ መሆኑም አዋጁ በአተረጓጎም ደረጃ ችግር ያለበት መሆኑን የሚያሳይ ነው ብለዋል። አዋጁ ከአንድ ጊዜ በላይ ጥቅም የማይሰጡ ሲል በአተረጓጎም የሚጣረስበት ምክንያት ከተለያዩ ቦታዎች የወዳደቁ ከጥቅም ውጭ የሆኑ ፌስታሎችና ጎማዎች መልሰው እንዲታደሱ በማድረግ እየተሰራ የሚገኘውን ስራ ታሳቢ ያላደረገ መሆኑን የሚያሳ ተመሳሳይ በመሆኑ ነው ሲሉም ተናግረዋል። በአዲሱ አዋጅ በአዲስ አበባ ከተማ ብቻ ከ800 በላይ በፕላስቲክ ምርት ላይ የተሰማሩ አምራቾችን ስጋት ላይ የጣለ መሆኑን የገለጹት የማህበሩ ሰብሳቢ 268000 የሚሆኑ ሰራተኞች ከስራ ገብታቸው የሚያፈናቅል መሆኑን አስረድተዋል። በተጨማሪም ዘርፉ በአጠቃላይ ሀገራዊ ምርት ውስጥ የ59 ቢሊዮን ብር አስተዋጽኦ እንዳለው የገለጹ ሲሆን በመሆኑም መንግስት እነዚህን ጉዳዮች አዋጁ ተግባራዊ ከመደረጉ አስቀድሞ ሊያጤነው ይገባል ብለዋል። አዋጁ ከወጣበት ወይም በነጋሪት ጋዜጣ ከወጣበት ቀን ጀምሮ በስድስት ወራት ጊዜ ውስጥ ተፈጻሚ እንደሚሆን መገለጹን በማንሳትም የተቀመጠው የሽግግር ጊዜ በቂ አለመሆኑን ተናግረዋል። አክለውም ሌሎች ሀገራት ከሶስት ዓመት ያነሰ የሽግግር ጊዜ እንዳላስቀምጡ አስታውቀዋል። የኢትዮጵያ ፕላስቲክና ጎማ አምራች ድርጅት ከጥቅም ውጭ የነበሩ የፕላስቲክ ወይም ፌስታል መልሰው ጥቅም ላይ እንዲውሉ ከማድረግ በተጨማሪ በርካታ ወጣቶች የስራ እድል እንዲያገኙ አድርጓል ተብሏል። ስለሆነም የፕላስቲክ አምራሾች ደረጃውን የጠበቀ ምርት እንዲያመርቱ ማድረግ እንጂ ከዘርፉ እንዲወጡ ሊደረግ አይገባም ሲል ማህበሩ አሳስቧል። ለ1997 የኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተገለጸ። ከሁለት አስርት ዓመታት በላይ የኮንዶሚኒየም ቤት የጠበቁት የ1997 ተመዝጋቢዎች መኖሪያ ቤት የማግኘት እድላቸው ከፍ ያለ እንደሆነ ተገለጸ። ባሳለፍ ነው ረቡዕ ማለትም ሰኔ 13 በአምቢስ አካባቢ ወደሚገኘው የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ በመሄድ ጥያቄ አቅርበው ተስፋ ሰጪ መልስ እንደተሰጣቸው አሳውቀዋል። የአመታት የቤት ጥበቃ መብታቸውን ጥበቃ ያላቋረጡት ተመዝጋቢዎቹም በተለያዩ ጊዜያት የተለያዩ ኃላፊዎችን አናግረው ከሚ የሚመለከታቸው አካላት የተለያዩ ምላሾች ሲሰጣቸው ቆይተዋል። ከከንቲባ አንስቶ እስከ ቢሮ ኃላፊዎች የ1997 ተመዝጋቢዎችን ቤት ሰተን ጨርሰናል የሚል መልእክት ከተላለፈ ጊዜ ጀምሮ ተሰባስበው ለሁለት ዓመታት የታገሉት ተመዝጋቢዎቹ የልፋታቸውንና የጥበቃቸውን ፍሬ ሊያጣጥሙ የተቃረቡ መስለዋል። በእለቱ በቤቶች ልማት ቢሮ ተገኝቶ የወጡት ኮሚቴዎች በቴሌግራም ገጻቸው በሰፈሩት መልእክት ድምጻችን ይሰማ ፍትህ ይሰጠን በማለት የመኖሪያ ቤት ጥያቄያችንን መጠየቅ ከጀመርን ሁለት ዓመት ደፍነን ሶስተኛውን ይዘናል ጉዳዩ በቀጥታ የሚመለከታቸውንና ሌሎችንም የመንግስት ተቋሞች በር አንኳኩተናል። ጥያቄያችን ጎልቶ ሲጮ ቆይቷል። ጩኸታችን ተሰሚነት እያገኘ መጥቶ አሁን ያለበት ጥሩ ደረጃ ላይ ደርሷል። በጣም በቅርቡም ቤት እንደምናገኝ ተስፋ በማድረግ ከእኛ የሚጠበቀው ቁጠባችን መቀጠልና በመገናኛ ብዙሃን የሚሰጠውን መግለጫ መጠባበቅ ነው ብለዋል። ስለዚህ በመረጋጋትና በትዕግስት ከዚህ በላይ በገለጽ ነው አግባብ ልንጠብቅ ግድ ነው ሲሉ የተመዝጋቢ ኮሚቴዎች መልእክታቸውን አጋርተዋል። በቀይ ባህር የሚያልፍ መርከብ ዶጋመድ ይሆናል ተባለም። አሜሪካ ጦርነቱን መቀላቀሏን ተከትሎ የመንም በይፋ ወደ ጦርነት መቀላቀሏን አሳውቃለች። የመን እንዳለችው ከሆነ ከኢራን ጎን እንቆማለን፣ የጠላት መርከብ በእኛ ቀጠና ያለፈ እንደሆነ ዶጋመድ ይሆናል ስትል ተናግራለች። በተያያዘ ዜና ኢራን የአሜሪካን ድብደባ ተከትሎም እስራኤል ላይ ጥቃት ፈጽማለች። የኢራን የውጭ ጉዳይ ሚኒስተር አሜሪካ በኢራን እስላማዊ የኒውክሌር ተቋማት ላይ የፈጸመችው አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉ አስጠንቅቀዋል። ይህን ተከትሎም ኢራን እስራኤል ላይ በባላስቲክ ሚሳይል የታገዘ ጥቃት ተፈጽሟ ተዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤንጉሪዮን አየር ማረፊያንና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረጓን ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁን የሰጠችው ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋ እና ቴላቪቭ ከተሞች ውጥረት መንገሱን ዘገባው አመላክቷል። ሩሲያና ስፔን አሜሪካንን አወገዙም። አሜሪካ ኢራን ላይ የፈጸመችው ጥቃት ኃላፊነት የጎደለው ውሳኔ ነው ሲሉ ሩሲያና ስፔን አወገዙ። ሩሲያ በኢራን የኒውክሌር ቦታዎች ላይ የሚሰነዘረው ጥቃት የዓለም አቀፍ ሕግን መጣስ ነው ስትል ተደምጣለች። የሉዓላዊ ሀገር ግዛት በሚሳኤል እና በቦንብ ማጥቃት ኃላፊነት የጎደለው ውሳኔ የሚቀርበው ክርክር ምንም ይሆን ምን ዓለም አቀፍ ሕግን የተባበሩት መንግስታትን ቻርተር እና የተባበሩት መንግስታትን የጸጥታው ምክር ቤት ውሳኔዎችን በግልጽ ይጥሳል ሲል የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫው ገልጿል። ጥቃት እንዲቆምና ሁኔታውን ወደ ፖለቲካዊና ዲፕሎማሲያዊ መንገድ ለመመለስ ሁኔታዎችን ለመፍጠር ጥረቶች እንዲጨምሩ እንጠይቃለን ሲል ሚኒስትሩ አክሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ነገ ከፕሬዝዳንት ፑቲን ጋር ለመገናኘት ወደ ሞስኮ ለመጓዝ አቅደዋል። የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል አልበረስ ቡዌኖ አሜሪካ በኢራን ላይ ባደረሰችው ጥቃት ምክንያት ውጥረቱ እየተባባሰ በመምጣቱ ሀገራቸው በጣም አሳስቧታል ብለዋል። በመካከለኛው ምስራቅ ሰላም እና መረጋጋት የሚመጣው በወታደራዊ መፍትሄ ሳይሆን ዲፕሎማሲያዊ መንገድ ነው። ስለዚህ ሁሉም ሰው ወደ ድርድር ጠረጴዛው እንዲመለስ ተስፋ እናደርጋለን ሲሉ አልባራስ ተናግረዋል።